ዋው የዛሬ ደግሞ ይለያል። በሳቅና በፈገግታ ነው የመጡልን ሄሉ ምንድን ያለችው ለቢኒ? ስሙ ወደ እኔ ህዮ ስለመጣ በጣም ደስተኛ ነኝ ብላለች፣ ሄሉሻ ማለት ነው። ሄሉሻ አንቺ ከተመቸሽ እኛም ይመቸናል። ህይወት ማሸም ትቀጥላለች። እውነት ለመናገር እውነት ሳቅልን ሄሉሻ። አንቺ ከተመቸሽ እኛም በአንቺ ደስተኛ እንሆናለን ማለት ነው። እውነት ለመናገር እንዴት እንደሚያምሩ እስኪ እያቸው እያቸው፣ አምሩ ቤተሰብ። እስኪ የምር በጣም ደስ ብሎኛል። በነገራችን ላይ ሄሉ በዚህ ሁኔታ እንደዚህ ሲቃ ፈገግ ብላ ስለመጣች ደስ ብሎኛል። እውነት ለመናገር እንጃ ቃላት የለኝም። ሄሉና ማርክ ከተለያዩ ወደ አንድ አመት ሊጠጉ ነው ብዬ አስባለሁ። አንድ አመት ሊሆን እንግዲህ ብዙ ልጆች በኤሉ እና በማርክ ተስፋ ያልቆረጡ እስከ ዛሬ ያለሆንን ለመናገር ማለት ነው። እና ፈጣሪ አልፈቀደም ተለያዩ። ህይወትማቸ የሚቀጥላል ማርክ የራሱን ህይወት ጀምሯል። ሄሉም እንደዛው፣ ከኤሉ ከተለያዩቹ በኋላ ደግሞ ከናዘር ጋር ህይወት ጀምራ ነበረች። ያው እሱም አልሆነም፣ ፈጣሪ እንግዲህ አላደረገም። ተለያዩ። አናዘር ሲሄድ ደግሞ ይህ ሸበላ መጣ ማለት ነው። እንዴት እንደሚያምሩ ጌታ! እስኪ እንዴት አያችሁ? ግን ህይወት ይቀጥላል። መልካም የፍቅር ዘመን፣ መልካም ህይወት ዘመን፣ እየሆንላችሁ ምባር አይደል? እንደ ቤተሰብ ምርቀትም ባልችል እና በጣም ነው የሚያምሩ እውነት ለመናገር ማለት ነው። እና ቢኒ ግን ብዙ ቦታ ይቻለሁ ግን እንደዚህ ዩቱብ ላይ ታዋቂ ያልሆንም እንጂ አንዳንድ ቦታ ላይ አይቻለሁ ቢኒም ማለት ነው። ከሰላም ተስፋዬ ጋር ራሱ አይቻለሁ ፌስቡክ ላይ ማለት ነው። እና ዩቱብ ላይ ነው እንጂ ሚዲያ ሌላ ሌላ ሚዲያ ላይ ታዋቂ ነው ብዬ አስባለሁ። እና ከብዙ አርቲስት ጋር አይቻለሁ ልጆ ማለት ነው። እውነቱን ለመናገር እንግዲህ ሄሉሻ እንደ እሷ አሻበላ ነው ያገኘችው። ፈጣሪ እንግዲህ መስመራችሁን እያስተካከልላችሁ መልካም የፍቅር ዘመን ይሁንላችሁ። በጣም ነው የምታምሩ፣ ጌታ በጣም ማለት ነው። እስኪ ቢኒና ሄሉን የምትወዱ ይህን ቪዲዮ ከወደዳችሁ በላይክ አሳዩ፣ ውድ ቤተሰቦች። ማለት ነው የብር በጣም ደስ ስላለኝ ነው ይህን ቪዲዮ የሰራው ማለት ነው። እና ሄሉ መልካም የፍቅር ጊዜ ይሁንልሽ። ፈጣሪ አይለያችሁ፣ በዚህ ቀጥሎበት። እውነት በጣም ነው የምታምሩ፣ ሁለታችሁም ትመሳሰላላችሁ። ቆመጣችሁ ዋው! ነው እኩል ናቸው። ለመናገር ያላችሁ ፈጣሪ ደግሞ አንድ ያደርጋችሁ፣ ፍቅር በፍቅር ሆኑልን ማለት ነው። እና ማታ በልዩ ቪዲዮ ጠብቁ፣ ይመጣሉ በተለመደ ሰዓት ጠብቁ ማለት ነው። እድ ቤተሰቦች እና ደስ ስላለኝ ነው ጌታ። ሄሉዬ እንደዚህ ስቃ